በመስማማት መኖር የቅዱሳን ሕብረት የወንድማማቾች የፍቅር ግንኙነት የተፈጠርንለት ዓላማ ነው። ደግሞም ቤተ ክርስቲያን ዳግመኛ ተወልዳ የክርስቶስ አካል የሆነችበት ግልጽ ዓላማ እንደሆነ አይተናል። ስለዚህ የቤተ ክርስቲያን መፈጠር ወይንም ደግሞ የቤተ ክርስቲያን መወለድ ዓላማውም ይኸው አንድነት ነው። አንድነት ነው። እንግዲህ አስቀድሜ ከመጀመሪያ እንዳነበብኩት በመዝሙር 133 ቁጥር 1 ላይ ወንድሞች ተስማምተው በአንድነት ቢኖሩ በአንድነት ቢኖሩ የወንድሞች የኑሮ ልክ ወይንም ደረጃው አንድነት ነው፣ እንዴት መልካም ነው፣ ምንኛ ደስ ያሰኛል እንዳለ ቤተ ክርስቲያንም እንግዲህ በክርስቶስ ኢየሱስ ሞት እና ትንሣኤ ዳግመኛ የተወለደችው ለዚሁ ለአንድነት ሕይወት ነው። እንግዲህ ክርስቶስ በመስቀል ላይ የሞተው በስጋው በተቆረሰው ስጋ ጥልን ገድሎ ከአይሁድና ከአህዛብ ወይንም ከተለያዩ ከሁለት ቡድኖች አንድን አዲስ ሰው ለመፍጠር ነው። እንግዲህ ማንም በክርስቶስ ቢሆን እነሆ አዲስ ፍጥረት ነው ይላል። እንግዲህ አዲስ ፍጥረት የሆነ አማኝ ሁሉ በአንድነት ለመኖር ተፈጥሯል፣ ተጠርቷል፣ ለዚህ ታድሏል። እንግዲህ የቤተ ክርስቲያን የኑሮ ስታንዳርድ አንድነት ነው፣ ዋነስ ነው ያልኩት ለዚህ ነው በሐዋርያት ሥራ ላይ እንግዲህ ስንመለከት ቤተ ክርስቲያን እንግዲህ አስቀድማ ወደዚህ ምድር ስትመጣ እናያለን። እንግዲህ ምዕራፍ ሁለት ቁጥር አንድ ላይ እንዲህ ይላል፣ በዓለ ሐምሳ የሐዋርያት ሥራ በዓለ ሐምሳ የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ይላል። እንግዲህ የመጀመሪያዊቱ ቤተክርስቲያን የኢየሩሳሌም ቤተክርስቲያን እንደሆነች እናያለን። እንግዲህ እነኚህ መቶ ሀያ የሚያክሉ ሰዎች በኢየሱስ ክርስቶስ ሞትና ትንሣኤ አምነው የዳኑ ዳግመኛ የተወለዱ የመንፈስ ቅዱስን በኃይል መምጣትና መቀባት የሚጠባበቁ ሕዝቦች ናቸው። ታዲያ ሲጠብቁ እንደነበረ በዓለ ሐምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ስለዚህ ይህ አንድ ልብ አብሮ መሆን፣ መተባበር፣ አንድ መሆን ቤተ ክርስቲያን ራሱ የተወለደችበት ዓላማ ነው ብያችኋሉ። ታዲያ አንድ መሆናቸው ምን አደረጋቸው? ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትንም ቤት ሁሉ ሞላው ይላል። ስለዚህ መንፈስ ቅዱስ ከላይ ከሰማይ ወደ ምድር በእነሱ መካከል እንዲመጣ የሆነው አንድነታቸው ነው፣ በአንድነት ይኖሩ ስለነበረ። ለዚህ ነው ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 18 ከቁጥር 18 እስከ 20 እንዳነበብነው ከእናንተ ሁለቱ በማናቸውም ነገር ቢስማሙ፣ አግሪመንት ቢኖራቸው፣ አንድነት ቢኖራቸው፣ በአንድነት ቢኖሩ፣ የፈለጉትን ወይም ማንኛውንም ነገር ቢለምኑ አባቴ ያደርግላቸዋል ሁለትና ሶስት ሆነው በስሜ በተሰበሰቡበት ወንድሞች ተስማምተው በአንድነት ባሉበት እኔ ደግሞ በዛ በመካከላቸው እገኛለሁ ኦ እንዴት ትልቅ ምስጢር ያለው ጉዳይ ነው አንድነት የሚለው እግዚአብሔር አንድ ነው አንድ እንድንሆን ይፈልጋል እግዚአብሔር አንድ ነው አንድነቱ በእኛ አንድነት ሊታይ ይፈልጋል ስለዚህ ሁሉ በረከት እንግዲህ እንደመጣላቸው እናያለን። በአንድነታቸው ውረድ ብለን ታዲያ ቁጥር 43 ላይ ስንመለከት ይሄ አንድነት ሌላውንም አስገርሟቸዋል፣ አስደንቋቸዋል። ስለዚህ ብዙዎች ዘንድ ፍርሃት ወድቋል። ቁጥር 41 ላይ መተን ስንመለከት 43 ላይ ቅርታ ርዕስ ይሰጠዋል። እንዳውም የአማኞች የወንድማማችነትና የህብረት ኑሮ ይላል የአንድነት ኑሮ የአማኞች የስምምነት ኑሮ የአንድነት ኑሮ ብሎ ርዕስ ይሰጠዋል። ነገር ግን በሰው ሁሉ ፍርሃት ሆነ በሐዋርያትም እጅ ብዙ ድንቅና ምልክት ተደረገ ይላል። በአንድነት ሲኖሩ እግዚአብሔር ይተባበራቸዋል። የእግዚአብሔር ሞገስ በእነሱ ይታይ ነበር። ማስፈራታቸው በዙሪያቸው ላሉ ሰዎች ሁሉ አሕዛብ ሁሉ ይታይ ነበረ። ይሄም ብቻ አይደለም። ማስፈራታቸው ብቻ ሳይሆን ብዙ ምልክቶችና ድንቆች በእጃቸው ይደረጉ ነበር። ዛሬ ለብዙ ድንቆች ለተአምራት በቤተ ክርስቲያንም በውጭም ላሉ በእውነት እግዚአብሔር እንዳለ ይታወቅ ዘንድ ግብፃውያንም እስራኤላውያንም እግዚአብሔር እሱ አምላክ እንደሆነ ያውቁ ዘንድ ከተፈለገ በወንድሞች የአንድነት እና የሕብረት ኑሮ ውስጥ የእግዚአብሔር ድንቆችና ተአምራቶች ይገለጣሉ። በፊታችን ባሉ ዓመታት ወይንም ዘመን ቤተ ክርስቲያን ወደ አንድነት ስትመጣ በሕብረት ተስማምታ መኖር ስትጀምር ራሷን ለብዙ ድንቆችና ተአምራት እንዳዘጋጀች በዚሁ ላሳስባችሁ ወዳሉ ምንኛ ልንናፍቀው የሚገባ ኑሮ ነው! እንዴት ደስ ያሰኛል! በሕብረት ተስማምቶ መኖር እንዴት ደስ ያሰኛል! ተስማምቶ በአንድነት መኖር እንዴት መልካም ነው! ተስማምቶ በአንድነት መኖር ታዲያ ምንድን ነው ምስጢሩ? ለዚህ ቁጥር 44 ላይ ያመኑትም ሁሉ አብረው ነበሩ ይላል። አብረው መሆን ብቻ ሳይሆን ያላቸውንም ሁሉ አንድነት አደረጉ። መሬታቸውንና ጥሪቶቻቸውንም እየሸጡ ማናቸውም እንደሚፈልግ ለሁሉ ያካፍሉት ነበር ይላል። ይህ አንድነት ነበራቸው፣ ያላቸውንም ነገር በአንድነት ያኖሩ ነበር። በየቀኑ ይላል ቁጥር 46 በአንድ ልብ ሆነው በመቅደስ እየተጉ በቤታቸውም እንጀራን እየቆረሱ በደስታና በጥሩ ልብ ምግባቸውን ይመገቡ ነበር። እንዴት ደስ ይላል! እግዚአብሔርንም እያመሰገኑ በሕዝብ ሁሉ ፊት ሞገስ ነበራቸው። ጌታም የሚድኑትን ዕለት ዕለት በእነርሱ ላይ ይጨምር ነበር ይላል። ይሄ አንድነት፣ አንድ መሆን፣ ተስማምቶ በአንድነት መኖር፣ በፍቅር በወንድማማች ሕብረት መኖር እንዴት ደስ ያሰኛል! ቤተክርስቲያን የተወለደችበት ግልጽ ዓላማው ይሄ ነው። ምንድነው አንድ ሊያረጋት የሚችለው ብላችሁ ደግሞ ከጠየቃችሁ፣ ምንድነው እንድንተባበር የሚያደርገን የሚል ጥያቄ ለመጠየቅ ከደፈረን፣ አንድ የሚያደርገንን ነገር ይነግረናል ሐዋርያው ጳውሎስ በኤፌሶን ምዕራፍ አራት ላይ እንዲህ ብሎ እንግዲህ በጌታ እስር የሆኑ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ። የተጠራንለት ጥሪ አለ። የተጠራንበት ለሱ ጥሪ እንደሚገባ ትኖሩ ዘንድ በትህትና ሁሉና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገሱ፣ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። አንድነት አንድነት መንፈሳዊ ነው። ቁሳዊና አክ ቁሳዊ አካላዊ አይደለም። በቁሳዊና በአካላዊ ልዩነት ሊኖረን ይችላል። የጾታ፣ የመልክ፣ የቋንቋ፣ የነገድ፣ የብሔር፣ የጎሳ፣ የተማረ፣ ያልተማረ ብዙ ልዩነቶች ሊኖሩን ይችላሉ። ቤተክርስቲያን ውስጥ ብዙ አይነት ሰዎች ናቸው ያሉት። ግን እንድንኖረው የተጠራ ነው። ይህንን የመንፈስ አንድነት እሱን ጠብቀን ልዩነት እንዳይኖረን እርስ በርስ እየታገስን አንዱ በሌላው ላይ የሚነቀበው ነገር ቢኖረው በትዕግስት እየታገስ ነው። ምክንያቱም የተፈጠርንለትን ዓላማ ማጣት ስለሌለብን እንደዛ ለመኖር በመጠበቅ ይህንን አንድነት እንድትኖሩ ትጉ ይለንና፣ እንዲህ ይላል ቁጥር አራት ላይ በመጠራታችሁ በአንድ ተስፋ እንደተጠራችሁ የተጠራ ነው። በአንድ ተስፋ አንድ ተስፋ ነው ያለን። ስለዚህ ለምን እንለያያለን? የአንድ ተስፋ አንድ ያደረገናል። አንድ አካልና አንድ መንፈስ አለ። ቤተ ክርስቲያን አንድ አካል ናት። በአንድ አካል ውስጥ ራስ አለ። ክርስቶስ ብልቶች አሉ። እኛ እያንዳንዳችን ስለዚህ ብልቶች በአካል ላይ እንዳላቸው ተግባር ወይንም ፈንክሽን የራሳቸውን ስራ እየሰሩ አካሉን ያሳድጋሉ፣ አካሉን ይጠቅማሉ እንጂ በብልቶች መካከል ልዩነት እንደሌለ፣ አንድ የተለየ የአካል ብልት ቢኖር ለአካሉ አደገኛ እንደሆነ ካንሰር እንደሆነ ያልተፈለገ ሴል ነው፣ ያልተፈለገ ብልት ነው። ስለዚህ ለአካሉ አደገኛ እንደሆነ ሁሉ እንዳንሆን ብልቶች ሁሉ ተጠንቅቀው አስበው ለአንድ አካል እንደተጠሩ ገብቷቸው አንድ መንፈስ አለ። የጠጣ ነውም አንድ መንፈስ ነው ሁለት መንፈስ አይደለም። ይሄ ነው ተስማምተን በአንድነት እንድንኖር የሚያደርገን ምንድን ነው ምክንያቱ። አሁንም ይቀጥልና አንድ ጌታ፣ የምናመልከው አንድ ጌታ ነው። አንድ እምነት ወይም አንድ ሃይማኖት ያለውም አንድ ሃይማኖት ነው፣ እሱም ክርስትና። አንዲት ጥምቀት። እንግዲህ መጽሐፍ ቅዱስ ብዙ ጥምቀቶች እንዳሉ ያስተምረናል። እዚህ ጋር አንዲት ጥምቀት፣ እኛ በክርስቶስ ውስጥ የተጠመቅነው በአካል ውስጥ መጠመቃችንን ያሳያል። ስለዚህ በአንድ አካል ውስጥ ሄደን ብልቶች ስንገባ የአካሉ ጥምቀት ይባላል። እኛ በክርስቶስ ኢየሱስ አምነን የእግዚአብሔር ልጆች የሆንን ክርስቶስን ለብሰነዋል። ከእርሱ ጋር አንድንሆን ዘንድ በእርሱ ተጠምቀናል። ክርስቶስን ለብሰነዋል፣ እሱ ውስጥ ገብተናል። አንድ ጥምቀት ነው። እሱ ሁለተኛ አይደለም፣ ወይንም ሁለተኛ የለውም። ታዲያ አንድ እምነት፣ አንድ ጥምቀት እንዴ እያለን ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ። ስንት አንድ? እነኝህ ሁሉ አንድ ናቸው። ይሁን እንጂ እኛ እንደ ስጦታችን መጠን የተለያየ ጸጋ ስጦታ አለን። ልዩ ልዩ ስጦታ አለን። ልዩ ልዩ መልክ አለን። ልዩ ልዩ ቋንቋ አለን። ልዩ ልዩ ተግባር አለን። ግን ይሄ አንድ የተባለው አንድ ያረገናል እያለን ነው እና በመጽሐፍ ቅዱሳችን ውስጥ በጣም ቅዱሳንን ላሳስብ የምወደው በአንድነት በአንድ አይነትነት አይደለም፣ በአንድነት በመስማማት በሕብረት እንድኖር ለዚህ ተጠርተናል። አገርም በቤተ ክርስቲያን ውስጥ ልዩ ልዩ የጸጋ ስጦታዎች ቢኖሩንም እንደ አካሉ ሜምበር ደግሞም ለአካሉ የተሰጡ አምስቱ የአገልግሎት ስጦታዎች በኤፌሶን ምዕራፍ አራት ቁጥር 11 ላይ የሚነግረን ሐዋርያትን ነቢያትን፣ ወንጌላውያንን፣ እረኞችና አስተማሪዎች እንዲሆኑ ሰጠ ይላል። ለምንድን ነው የሰጠው ነኝህን ብለን ከጠየቅን፣ ግልጽ ምክንያቱን ይነግረናል። ቁጥር 12 እና 13 ሁላችን ስሙኝ በደንብ እስከ 13 ሁላችን የእግዚአብሔርን ልጅ በማመንና በማወቅ መጀመሪያ ማመን ይቀድማል። ከዛ በኋላ እሱን ማወቅ፣ በሱ እውቀት ስናድግ ወደሚገኝ አንድነት ሙሉ ሰውም ወደ መሆን ምን ማለት ነው? እንግዲህ አንድነት የብስለት መገለጫው ነው አንድነት የማቹሪቲ ሳይን ነው። አንድነት የሌለባት ቤተ ክርስቲያን ወይንም በአንድነት ተስማምታ የማትኖር ቤተ ክርስቲያን በአጭር ቃል ያላደገች ህፃን ናት። መቼም አይደለሁም ህፃን አይደለሁም ለሚል ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ ሶስት ላይ ይመስለኛል እንዳስረዳው ምን ሆናችኋል? ህፃን ለመሆናችሁ ምልክቶቹን ልንገራችሁ። ቅናት ይገኝባችኋል። መከፋፈል አለ። አንዱ የጳውሎስ አንዱ የአጵሎስ አንዱ የኬፋ አንዱ የኢየሱስ ነኝ ይላል። እንዲህ አይነት ምቀኝነቱ ቅናቱ የህፃንነት ባህሪ አይደለም ወይ? ክርስቶስ ተካፍሏል ወይ? ክርስቶስ አንድ አይደለም ወይ? እግዚአብሔር አንድ አይደለም ወይ? በሶስቱ መካከል ልዩነት አለ? ተከፋፍለው ያውቃሉ? ሳይስማሙ ተለያይተው ያውቃሉ? ታዲያ ይሄ መለየት በእናንተ ውስጥ ከታየ ህፃን መሆናችሁ አይደለም። ህፃንም ደግሞ ስለሆናችሁ ወተት ጋትኳችሁ። ወደፊት ብርቱ መብል ልትበሉ አትችሉም ነበረ። እንደ መንፈሳዊ ሰውም ልናገራችሁ አልቻልኩም። ገና ስጋውያን ናችሁ። የስጋ ምናችሁ እናንተ። ዛሬ ዛሬ እነዚህ ምልክቶች በብዛት በቤተ ክርስቲያን ውስጥ ስለሚታዩ ቤተ ክርስቲያን በአንድነት ከመኖር ይልቅ በልዩነት ስለምትታወቅ በመከፋፈል ስለምትታወቅ በአጭር መግለጫችን ህፃናት ነን ወይንም ወላጆች እንደሌላቸው ኦርፋንስ ነን። የተጠራነው ለአንድ ተስፋ፣ አንድ አብ፣ አንድ ጌታ፣ አንድ መንፈስ፣ አንድ ጥምቀት፣ አንድ እምነት እንዳለን ብናውቅና በዚህ ዓላማ አንድ ብንሆን እድገት ነው። እነኚህ የአገልግሎት ስጦታዎችም የተሰጡን ኢየሱስ ክርስቶስን በማመንና በማወቅ በማስተማር ወደሚገኝ አንድነት፣ የሚገርም ነው። አንድነት የምናገኘው ነው፣ አኳየር የምናደርገው ነው፣ ግን ስንማር ነው። ታዲያ ያልተማረ ከሆነ ወደ ማቹሪቲ አይመጣም፣ ወደ ክርስቶስ ሙላት አይመጣም፣ ለአገልግሎትም አይበቃም። ስለዚህ አሁን አሁን አገልጋይ ተብለን የምንጠራው ብዙዎቻችን ሌሎቹን ወደ አንድነት ማምጣት ብቻ አይደለም፣ እራሳችንም አንድ አይደለንም። ይሄም ያሳየው በእውነት ተጠርተናል ወይ? በእውነት ሐዋርያትነን ነቢያትነን? ወንጌላውያንነን? እረኞች አስተማሪዎችነን እንዲህ አይነት ጥሪማ ያለው ሰዎችን ሁሉ ኢየሱስን በማመንና በማወቅ ወደሚገኝ አንድነት ወደ ሙላቱ ልክ ደርሰን በቃ ወደዚህ ስታንዳርድ ደረጃ እንድንመጣ ያረጉናል። ቅዱሳንንም በማስታጠቅ አገልግሎት መስጠት እንዲችሉ ያደርጋል። ካላደገስ ምልክቱ ይቀጥልና እንዲህ ይላል ቁጥር 14 ላይ እንደ ስህተት፣ ሽንገላ፣ ባለ ተንኮል በሰዎች ማታለል ምክንያት በትምህርት ንፋስ ሁሉ እየተፍገመገምን ወዲያና ወዲህ እየተንሳፈፍን ሕፃናት መሆን ወደፊት አይገባንም ይላል። የተሰጡን እነዚህ ፋይቭ ፎልድ ሚኒስትሪ ጊፍት ኢየሱስን በማመንና በማወቅ ወደሚገኝ አንድነት፣ በእውቀት ወደሚገኝ አንድነት ያመጡናል። ለአገልግሎት እንድንበቃ ያስታጥቁናል። ከሕፃንነት ያወጡናል። ከመፍገምገም ያወጡናል። በትምህርት ንፋስ አንዴ ወዲህ አንዴ ወዲያ ከመሄድ ይታደጉናል። ዛሬ ብዙ ቅዱሳን ትምህርት ፍለጋ ወይንም የጸጋ ስጦታዎች ተገልጠዋል በተባሉበት ሁሉ አንዴ ወዲህ አንዴ ወዲያ ይሄዳሉ። ምልክቱ ግልጽ ነው። ህፃንነት። ምናልባት ህፃን ናችሁ ብለን አንፈርድባቸው ይሆናል። የሚያሳድጋቸውስ ከሌለ ስለዚህ እንደ አገልጋይ ራሳችንን ልንፈትሽ ይገባናል አይገባንም? ወደፊት ነገር ግን እውነትን በፍቅር እየያዘን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ። ስናድግ በትምህርት ንፋስ ወዲና ወዲያ መንሳፈፍ እናቆማለን። ስናድግ መከፋፈልን እንተዋል። ተስማምተን በአንድነት መኖር እንችላለን። ስለዚህ ከእርሱ የተነሳ አካል ሁሉ እያንዳንዱ ክፍል በልክ እንደሚሰራ በተሰጠለት በጅማት ሁሉ እየተጋጠመና እየተያዘ ራሱን በፍቅር ለማነጽ አካሉን ያሳድጋል ይላል። ስለዚህ እድገት ወደ አንድነት ነው። እድገት በስምምነት በአንድነት ወደ መኖር ነው። እድገት በወንድማማች የፍቅር ኅብረት መያዝ ነው። ስለዚህ ከእግዚአብሔር ጋር ስንኖር አንድ ሆነን ተስማምተን፣ ይኸው አሁንም ከእግዚአብሔር ጋር ተስማማ፣ ሰላምም ይኑር። በዛም በጎነቱን ታገኛለህ። አንተ በቃ የከበረነው ብለህ ያስከውን ነገር ሁሉ እሱን ጣለው፣ ብሩን ወርቁን። የሚያብለጨልጭ ሁሉን የሚችል አምላክ እግዚአብሔር ብርም ወርቅም ይሆንል። በእውነተኛ መስማማትና በእውነተኛ አንድነት ባለ ኑሮ እግዚአብሔር በመካከል አለ፣ ብርና ወርቅ ሆኖ። በእውነተኛ ስምምነት በሚደረግ ኑሮ ወይንም በአንድነት በሚኖር በሕብረት በሚገኝ ሕዝብ መሃል ራሱ እግዚአብሔር አለ። ተስማምተን ስንጸልይ ከሰማይ ይመጣል፣ ብዙ ድንቆች፣ ብዙ ምልክቶች በመካከላችን ይሆናሉ። ስለዚህ ሐዋርያት፣ ነቢያት ወንጌላውያን፣ እረኞች፣ አስተማሪዎች እንዲሆኑ የሰጠን ወደዚህ አንድነት እንድንመጣ ነው። አንድነት በእውቀት የሚገኝ ነው። ከህፃንነት እንውጣ፣ እንደግ። በእውነት በፍቅር እንደግ። ስለዚህ ነው በቃ ጌታ ቸር መሆኑን ቀምሳችሁ ከሆነ አሁን እንደተወለዱ ህፃናት፣ ተንኮል የሌለበትን የቃሉን ወተት ተመኙ። ተንኮል የሌለበትን በሱ እንድታድጉ ይሄ ምቀኝነት፣ ክፋት፣ ትርፍ፣ ተንኮል ጴጥሮስ ይዘረዝራቸዋል። እነዚህን አስወግዳችሁ ጌታ ጨር መሆኑን ቀምሳችሁ ከሆነ አሁን እንደተወለዱ ህጻናት በሱ እንድታድጉ የቃሉን ወተት እሱን ተመኙት ይላል። በማደግ ብቻ ነው የህፃንነትን ባህሪ የምንሽረው። ስለዚህ ሐዋርያው ጳውሎስ በአእምሮ ህፃናት አትሁኑ። እኔ ህፃን በነበርኩ ጊዜ እንደ ህፃን አስብ ነበር፣ እንደ ህፃን እቆጥር ነበር። አዋቂ ሲሆን ግን የህፃንነትን ባህሪ ሽር ያለው። ስለዚህ ህፃን በትምህርት ንፋስ ወዲህ ወዲያ የሚፍገመገም ነው። አዋቂ ግን በስምምነት በአንድነት መኖርን ያውቃል። ቤተክርስቲያን በፊታችን ባለው ዘመን ወንድሞች፣ በፊታችን ባለው ዘመን ተስማምተን በአንድነት የምንኖርበት ዘመን ይሁንልን። ያን ጊዜ እግዚአብሔር እንዴት ያማረ ነው እንዴትስ ምንኛስ ደስ ያሰኛል። በዚያ በረከቱን ያዛል፣ ህይወትን ያዛል። ከላይ የሚመጣ ጠል ያገኘናል። ሌሎች ራሱ የሚያሸቱት የህይወት ሽታ ከኛ ይወጣል። አንድነት የማቹሪቲ ምልክት ነው። ስለ አንድነት ይህን ያህል ካልኩ አንድነት የሚሰጠንን በረከት እሱን ላሳያችሁ። መቼም ለአንድ ነገር ዋጋ ስንተመን የተመንለት ዋጋ በምላሹ የሚሰጠን ዋጋ ወይንም ብድራት እንዳለው አስበን ዋጋ ከከፈልን የምናገኘው ውጤት ይኖረናል። ስለዚህ የመንፈስን አንድነት ለመጠበቅ ስንተጋ በእውቀት ወደሚገኝ አንድነት ስንተጋ በስላሴ አካላት መካከል ያለውን አንድነት፣ ግንኙነት ሪሌሽናል ኢሜጅ ኦፍ ጋድ በፍቅር ተባብረው በዓላማ ልዩነት ሳይኖራቸው የተግባር ልዩነት ቢኖራቸው የአካል ልዩነት ቢኖራቸው የስም ልዩነት ቢኖራቸው ተስማምተው አንድ ሆኖ እግዚአብሔር አምላክ አንድ ሆኖ እንደሚኖር እኛም አንድ ሆነን ይህን መልክ ብንገልጥ ብናሳይ ለዓለም ጥቅሙ ምንድን ነው ካለን፣ እዚሁ መዝሙር 133 ላይ እንዳየነው ምንኛ ደስታ፣ በቤተ ክርስቲያን ደስታ፣ በምድር ደስታ ይሆናል። እንዲህ አይነት በስምምነት ኑሮ ስንኖር ምንድን ነው የሚሆነው? በረከት ይመጣል ህይወት ይበዛል እዛ ውስጥ ህይወት ደግሞ ማደግ ይጀምራል መጨመር ይጀምራል ለዚህ ነው የቀደመችቱ የኢየሩሳሌም ቤተክርስቲያን በቃ ያመኑትም ሰዎች እለት በእለት በነሱ ላይ ይጨምሩ ነበር ለምን ህይወትን ይኖሩ ነበር አሁን ህይወት የለም ህይወት በሌለበት እድገት የለም መንቀሳቀስ የለም ስለዚህ እነኚህ ሁሉ በረከቶች እንዳሉ እናስብ እንግዲህ አስቀድሜ እንዳልኩት አንድነት የእግዚአብሔር መልክ ነው የተፈጠርነው ደግሞ እንደ ሰው ዳግመኛ የተወለድነው እንደ አዲስ ኪዳን አማኞች ዳግመኛ የተወለድን እንደ እግዚአብሔር ቤተክርስቲያን፣ የእርሱን መልክ የእግዚአብሔርን መልክ የእግዚአብሔርን ምስል ለማንጸባረቅ ነው፣ ለማሳየት ነው፣ ለሚያዩ ለሚሰሙ ሁሉ እግዚአብሔርን ለማስተዋወቅ ነው። ታዲያ እርሱን ለመምሰል የእርሱን መልክ ለመግለጥ ከሆነ በአንድነት ስንኖር እግዚአብሔር ይታያል። ለዚህ ነው ጌታ ኢየሱስ ክርስቶስ ሲጸልይ በቃ እኔና አንተ አንድ እንደሆንን አንተም በእኔ እኔም በአንተ እንዳለው እነሱም በስምህ አንድ የሆኑ ዘንድ ነው ምለምን ያን ጊዜ በዚህ አንድነት ሲኖሩና እርስ በርሳቸው በሕብረት ተባብረው በፍቅር ሲኖሩ ተስማምተው፣ ያን ጊዜ በእውነት እንደላከኝ እኔንም ያውቃል ዓለም እነሱም የኔ ተከታዮች እውነተኛ ደቀ መዛሙርት እንደሆኑ ዓለም ሊያውቃቸው ይችላል። ስለዚህ እግዚአብሔር መታየት ሲጀምር የእግዚአብሔር መልክ በአንድነት ውስጥ መጥ አቤት ተባብረው በስምምነት የሚኖሩ ናቸው ሲባል ያኔ ዓለም ጠቅላላ ወደኛ ይመጣል። ስለዚህ እግዚአብሔርን መምሰል ለነገር ሁሉ ይጠቅማል ነው ያለን መጽሐፍ ቅዱስ በአንደኛ ጢሞቴዎስ ምዕራፍ አራት ቁጥር ስምንት ላይ ሰውነትን ለስጋዊ ነገር ማስለመድ ለጥቂት ይጠቅማልና እግዚአብሔርን መምሰል ግን የአሁኑና የሚመጣው ሕይወት ተስፋ ስላለው ለነገር ሁሉ ይጠቅማል ይለናል። ኑሮ ይበቃኛል ለሚለው ግን እግዚአብሔርን መምሰል እጅግ ማትረፊያ ነው። ኦ የእግዚአብሔር ስም የተባረክ ይሁን። በቃ በምትሄድበት መንገድ ምመራ የሚረባንም የማስተምር አምላክ እግዚአብሔር እኔ ነኝ ይላል። ም ሎርድ ዮር ጋድ ቲች ዩ ሃው ቱ ፕሮፊት ን ም ን ሊድስ ዩ ን ወይ ዛት ዩ ሹድ ጎ ልትሄድበት ወዳለው መንገድ የምመራ የምታተርፍበትንም ደግሞ መንገድ የማሳይ አምላክ እግዚአብሔር እኔ ነኝ እንዳለ እጅግ ማትረፊያ ነው። በአንድነት መኖር እግዚአብሔርን መልክ ወይንም እግዚአብሔርን መምሰል ነው። እግዚአብሔርን በመምሰል ደግሞ ራሳችንን ስናስለምድ፣ በዚህ ሕብረትና በዚህ አንድነት ተስማምተን ስንኖር እናተርፋለን እንጂ አናጎድልም። ስለዚህ የተፈጠርንለት ዓላማ ነው። በሮሜ ምዕራፍ ስምንት ላይ እንግዲህ እንደሚነግረን ቁጥር 28 ላይ እግዚአብሔርን ለሚወዱት እንደ ሀሳቡ ይላል አማርኛችን፣ እንደ ዓላማውም ለተጠሩት ለእነርሱ ለእነርሱ እንደ ዓላማው ለሚኖሩ እንደ ዓላማው ለተጠሩ ለእነርሱ ነገር ሁሉ ተባብሮ ፎር ዘር ጉድ ለመልካም ይሰራላቸዋል። ስለዚህ ሁሉ ተባብሮ ለእኛ ለመልካም እንዲሰራልን ለተፈጠርንለት ዓላማ ለአንድነት እንኑር። ቤተ ክርስቲያን የቀደመችቱ ቤተ ክርስቲያን በዚህ ሕይወት ነበረ። ውበቷ መልኳ የተገለጡ እግዚአብሔርም በነሱ የታወቀው በዚህ ሕይወት ስለተመላለሱ ነበር። በሚዋቸው ሁሉ ፊት ሞገስ ነበራቸው፣ ያስፈሩ ነበረ። በነሱ ምጅ የሚያስገርሙ ተአምራት፣ ምልክቶች፣ ድንቆች ይደረጉ ነበር። የሚድኑትንም ዕለት በዕለት እግዚአብሔር በነሱ ላይ ይጨምር ነበር፣ ብዙዎች ይመጡ ነበር። ስለዚህ በረከቶች አሉት። እግዚአብሔርን መምሰል ራሳችንን እናስለምድ፣ ወደ አንድነት እንምጣ። አቤት ወንድሞች ተስማምተው በአንድነት ቢኖሩ እንዴት ያምራል! ምንኛ ያምራል! እንዴትስ ደስ ያሰኛል አንድነት